ሰላም፣ ሰላም። ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማን ይዤላችሁ መጥቻለሁ። እንድትከታተሉ በአክብሮት ተጋብዛለሁ። መልካም ቆይታ ሩቺያንና እንዲሁም ደግሞ ኦዛር ከዚህ በተጨማሪ ሳዲክ ሆነው የልጅ ልጆቻቸው ወደሚማሩበት ወደ መዋለ ሕጻናትም ደርሰዋል። አቶ ሳዲክና እንዲሁም ደግሞ ኦዛርም ሰላምታ እየተለዋወጡ ነው። ኦዛርም ይናገራል። በእውነት ላለሁ አቶ ሳዲክ፣ እነዚህ የልጅ ልጆቻችንን እያየን ደስተኛ እየሆንን ጤናችንም እየተጠበቀ ነው። የልጅ ልጅ ማለት በጣም ትልቅ ነገር ነው። እውነትን የተናገርከ አቶ ኦዛር፣ ትክክል ነህ። እነሱን እያየን ተስፋ ይኖረናል። ሩቺያንም ትናገራለች። ሁላችንም ደስተኛ ብንሆን ደስ ይል ነበረ። እየተናገራችሁት ነገር ደስ ይል ነበር። ነገር ግን አንዳንድ ሰው ሰዎች ይህንን እድል መጠቀም አልቻሉም። ማግኘት እድሉን ማግኘት አልቻሉም። ከዚህ በተጨማሪ ደግሞ ወልደውም እንዳልወለዱ የሆኑ አሉ እያለች ስትናገር ሳዲግራ ይጋባል። እኔም አላውቀው ነገር አለ እየተፈጠረ ነገር አለ እንዴ? ችግር አለ ወይ? የቱርካን ልጅም ቁልጭ ቁልጭ እያለች ሳዲክን እና እንዲሁም ደግሞ ነሩቻያንን ትመለከታለች። ወደዛው ትምህርት ቤት እየተራመደ ሶመርም ይደርሳል። ሁሉም ዞር እያሉ ሶመርን ይመለከቱታል። ሳዲክም ሶመርን ለመጀመሪያ ጊዜ ከአምስት ዓመት በኋላ ሲመለከተው ይደነግጣል። የቱርካን ልጅ ሶመርን ስትመለከት በፍርሃት ትዋታለች። እና እንዲሁም ደግሞ በሩቺያን ማልሆና ትመለከተዋለች። ሶመር በጣም ደስ እያለው ልጁንም ከአምስት ዓመት በኋላ በአካል ለመጀመሪያ ጊዜ ያግኝቷት መመልከት ይጀምራል። አባቴ ሳዲክ እያለ ሲጣራም እየቀረበ ሲመጣ ደፍኔ ልጁ እየሮጠችም ከሩቺያን እና እንዲሁም ደግሞ ከኦዛር ተለይታ በሳዲክ ጀርባ ትለጠፋለች። እንዳውሬ እየተመለከተችው ትደበቃለች። የዚህን ጊዜ ሶመር በጣም እየደነገጠ ቀልቡ ይገፈፋል። በሳዲክ ጀርባ ሆና እያጮለቀች በፍርሃት ውስጥ ሳዲክን ልብሱን ጥርቅም አድርጋ ይዛ ትመለከተዋለች። ይህን ሁሉም ሲመለከቱ ይደነግጣሉ። ግራ እየገባው ሳዲክም ይናገራል። ልጄ እንኳን ደህና ተመለስክ፣ ወደ አገርህ እንኳን ደህና መጣ። በመጨረሻም ወደ ሳዲክ ደስ እያለው ሶመር ተጠግቶ ሳዲክንም ያቅፈዋል፣ ይተቃቀፋሉ። በጣም አመሰግናለሁ አባት ሳዲክ፣ በጣም ናፍቃችሁኝ ነበር በእውነት እውነቱን ለመናገር ናፍቃችሁኛል ሁላችሁም። ሳዲክም ግራ እየገባው ይናገራል። ደፍኒ ልጅ አባትና ልጅም ይተያያሉ። ሶመር ዝም ብሎ እየተመለከታት እንባውም ቅርር እያለ ምን ብሎ መናገር እንዳለበት እንዴት ብሎ መታወቅ እንዳለበት ይጨነቃል። ለረጅም ደቂቃ ዝም ብሎ ከተፋጠጡ በኋላ የኔ ልጅ፣ ልጄ፣ ደፍኒ ልጄ፣ እጁንም እየዘረጋ ነይ፣ ነይ ወደ እኔ ልጅ፣ ልጄ፣ ነይ ቀፍኝ ብሎ ሲናገር፣ በመጨረሻም ልጅቷ ከሶመር ተነጥላ እየሮጠችም ጥላው ትጠፋለች። ሳዲቅም ግራ እየተጋባ ደፍኒ ወደ ነምትሄጁ ልጄ ባክሽ አባት ሳዲቅ ተዋት ተዋትን፣ ይከተላታሉ። ደፍኒ ደፍኒ እያለ እየሮጠ ይከተላል። በሁኔታው በጣም ግራ እየተጋባች ሩቺያን እጇን ባፏ ትጭናለች። ሁሉም ይረበሻል። እየሮጠ እየተከተለ ደፍኒ ደፍኒ ባክሽ ቁሚ እያለ ባለበትም መኪና በፍጥነት በአካባቢው ላይ እየተዘዋወረ ስለነበር እየደነገጠ ሶመር እንደምንም ብሎ ደፍኒ ባክሽ እያለም ከመኪና ትርፎ ደፍኒንም ነው ይታቀፋታል። ልጄ ምንድን ነው ያደረግሽው? ልጄ፣ የኔ ልጅ ደፍን፣ የኔ ልጅ። ልቀቀኝ፣ ልቀቀኝ ብያለሁ። ልቀቀኝ ነው የምፈልገው። ልቀቀኝ ባክ ልሄድበት ልቀቀኝ። እሺ፣ እሺ አንቺ እንዳልሽ ይሆናል። ልጅ ለምንድነው እንደዚህ የምታደረገው? ልጅ ምን ሆንሻል? እኔ እኮ በጣም ነው ምወድሽ፣ በጣም እኮ ነው ምወድሽ። እኔ አልፈልግህም፣ እኔ አልፈልግህም፣ ልቀቀኝ። እሺ እኮ አልኩሽ፣ እሺ ለቅሻለሁ። እጅሽን ትጎጅዋለሽ። ይሁንሽ። በእኔ እንደተበሳጨሽና እንደተናደሽ ይገባኛል። ልጅ እኔንም ደግሞ ጠልፈ ልትወስደኝ ነው አደለ? ወደሌላ ሀገር ልትወስደኝ ነው አደለ? አፍነ አፍነ ልትወስደኝ። ምንድነው እያልሽ? ለምንድነው እሱ ምወስድሽኝ? ለምንድነው ጠልፌም ምወስድሽ ልጅ ምንድን ነው እንደዚህ አይነት ነገር ለምን ወስደሽ አለው። እኔ እኔ እኮ ላይሽ ብቻ ነው የመጣሁት አይኖችሽን ማየት ናፍቆኝ እኮ ነው ላገኘሽና ላይሽ ብቻ ነው የመጣሁት። ይኸውልሽ እኔ በጣም ሩቅ ሀገር ነበር የነበርኩት፣ ከምታስብ በላይ በጣም ሩቅ ቦታ ነበርኩ እና ምናፍቀሽን የመጣሁት ላይሽ ነው ላገኝሽን የመጣሁት የኔ ተወዳጅ የኔ ቆንጆ ልጅ፣ እኔ በፍጹም አንቺን የሚያናድድና የሚያበሳጭ ነገር እኳ አላደረግም። እንዴት እንደዚህ ትሆኛለሽ? በጣም እንደምወድሽ ልነግርሽ ነው የመጣሁት። እኔም በፍጹም መፍራት የለብሽም ልጅ ባክሽ፣ እኔን አተፍሪኝ ባክሽ እያለ መንባው ቀረር ይላል፣ መናገርም ይከብደዋል። ኦዛርና ሳዲቅ ሩቺያን ባሉበት ኦዛር ይናገራል። በእውነት ምን እንዳደረግን በእውነት አላውቅም፣ አቶ ሳዲቅ ትክክልን ያደረግነው ወይስ አይደለም አላቅም ብቻ። ሳዲቅም ይናገራል፣ እስኪ ልመልከታቸው፣ ምን እያደረጉ እንደሆን ልመልከታቸው እያለ እየተራመደ ሳዲቅም ይሄዳል። ምሽት ላይ ክፍል ውስጥ ሳዲቅ የሚስቱን የናስሪን ፎቶ እየተመለከተ ስቅስቅ እያለም ያለቅሳል። በጣምም ይረበሻል። ቱርካን ወደሱ ክፍል ስትደርስ የአባቷን ሁኔታ እየተመለከተች አባቷንም እያዝናናችና እንዲሁም ደግሞ እየመከረች ነው። እባክ እባክ አባዬ መረጋጋት አለብህ። ለራስ ግን እስከመቼ ድረስ እንደዚህ እያሰቃየ ትኖራል? በእውነት ላለሁ እማዬ ብትመለከተ እንደዚህ ራስ ግን እየጎዳ በጣም ትናደድብህ ነበረ። ትክክል ነው የተናገርሽው፣ ልክ ነሽ። ነገር ግን ምን ላድርግ ልጄ፣ ለእኔ ከባድ ነው እሷን መርሳት በጣም ከባድ ነው። ልጅ የምላርግ እንደዚህ ነበር መኖር የነበረብን እኔና እሷ የገነባ ነው ትልቅ የሆነ ህልም ነበረን። ነገር ግን ምን ታረጊዋለሽ፣ ዶፉን መቆጣጠር አልቻልንም። በዛ ምክንያት አጠዋት። አባዬ፣ ያለፈውን ነገር እኮ መቀየር አንችልም። እውነት ነው ትክክል ነው የተናገርሽው ይች ህይወት ይች አለም የፈለገችውን ነገር ነው የምታደርገው፣ እኛ የፈለግነውን አታደርግም። አንቺን ብትሆኝ እኮ ደህና አደለሽም፣ ልጄ። እኔ ምን ሆኛለሁ አባዬ? እኔማ ደህና ነኝ። እኔ አንቺንም ማላቀሽ ይመስልሻል? ለማንኛውም ሶመርን አገኘሽው? በምን አወቅ? አንተ ሶመር መምጣቱን በምን አወቅ? ደውለሽልኝ ነበር እኮ ስለሱ እየጠየቅሽ ነበረ። እማላቅ ይመስልሻል? ከዚህ በተጨማሪ ከአቶ ዛር ጋርም መንገድ ላይ ተገናኝተን ነበረ። ለማንኛውም አባዬ፣ እኔ ስለሱ ማሰብ አልፈልግም። አሁን ሶመር መጣ አልመጣ የኔ ጉዳይ አይደለም። እማላቀው ሰው ነው እሱ ከዚህ በኋላ። ልጄ፣ ባክሽ እንደዚህ አትናገሪ። ተወደደም ተጠላም እኮ አሁንም ቢሆን የልጅሽ አባት ነው። ከዚህ በተጨማሪ ከእሱ ጋር ያሳለፍሽውን የፍቅር ህይወት መርሳት የለብ ተወጁ ነበረ፣ ታፈቅዱ ነበረ። እሱ ልክ ነው የተናገርከው፣ አሁን ግን አብቅቷል። በፊት ወደው ነበረ። አዎ ሁሉም ነገር ተቀይሯል። እናቴ በህይወት እያለች የዛን ጊዜ ወደው ነበረ። እሷን እንኳን አጥቻለሁ። አሁን ግን በፍጹም ልወደው አልችልም። ልክ እንደማዬ ማለት ነው። ማየን መመለስ አንችልም አይደለ? አንድ ጊዜ አምልጣናለች አይደለም አባዬ? ልክ እንደዛ ነው። ያለፈው ነገር በሙሉ አልፏል አባዬ። አዎ እኔ ለሶመር ምንም አይነት ቦታ የለኝም። ልቤ ውስጥ ቦታ የለውም። ሶመር ምሽቱም እንደመሸ ካርቴልም ወደ ቱርካን ጋር ይደርሳል። ያው ስጦታውን ይዤ መጥቻለሁ። ቃል የገባው ስጦታ ነበረ። ቱርካን ምንም ችግር የለውም፣ ነገ ትሰጣታል። አሁን ተኝታለች፣ እንቅልፍ ወስዷታል። ዳፍኒ የገዛላትንም ስጦታ ዳፍኒ በተኛችበት ካልጋው ጎን የሚያስቀምጥላታል። ዳፍኒን ከተመለከተ በኋላ ካርቴል ግንባሯ ላይ የሚስማታል። ትንሿ መልአክ ደህና ደሪልኝ ብሎ ተናግሮ ከቱርካንም ጋር ተጫውቶ ካርቴልም በመጨረሻ ወደ ቤቱ ይሄዳል። በነጋታው ጠዋት ዳፍኒ ነቅታ ቱርካን በተኛችበትም ቱርካንን ከእንቅልፏ ትቀሰቅሳታለች። ልጅ አታርፊም ወይ? ቆይ አንቺ ልጅ አታርፊም ወይ? እያለችም ካጫወትቻት በኋላ እኔ ምልሽ ግን ማየ አንድ ነገር ልጠይቅሽ ነበረ እያለችም ዳፍኔ ትጠይቃታለች። ምንድን ነው እሱ? ተናገሪያ፣ ምንድነው? ምጠይቂ ምጠይቅ ትችላለሽ። አባዬ መጥፎ ሰው እንዲህ? ማየ ንገሪኝ፣ መጥፎ ሰው አባዬ እያለች ስትጠይቃትም ቱርካን ትደነግጣለች። ምን እያልሽን ያለሹ ደፍኔ? ምንድነው እሱ? ለምንድነው እሱ እንደዚህ ጠይቅሽኝ? እኔን ይዞኝ ሊሄድ ይችላል። ወደ ሌላ ሀገር ይዞኝ ሊጠፋ ይችላል እንዲማየ አረ፣ እንደዛ አይደለም ልጅ ይውልሽ፣ ለማንኛውም ይውልሽ፣ እዛን ሰዓት የሆነ ብዙም ጥሩ ነገር አልነበረም። ስለዚህ አሁን መጨነቅ የለብሽም፣ አንቺ ገና ትንሽ ልጅ ነሽ። እማዬ፣ እኔ ከአንቺ በፍጹም መለየት አልፈልግም። አባዬንም በፍጹም አልፈልገውም። እኔ ከሩቅ ሀገርም ቢመጣ በፍጹም አልፈልገውም። እኔ አሁን እያለችም ቱርካንን እናቷን ታቅፋታለች። የዚህን ጊዜ ቱርካንም ግራ ተጋባለች። በሌላ በኩል ሶመር ቤት ውስጥ ኪራዝ ግድግዳዎች ላይ የተሰቀሉ ፎቶዎችን እየተመለከተች ነው። ኦዛር እንዲሁም ደግሞ ሩቺያን ቱርካንና ሶመር አንድ ላይ ሆነው ቱርካን የወለደችውን ልጇን ይዛ ዳፍኔን ታቅፋ ፎቶ ላይም ኪራዝ ትመለከታለች። በድንገትም እየተራመደ ወደ ክፍሉ ሲገባ ልጁ ኪራዝ የምትመለከተውን ፎቶ ሶመር ይመለከታል። ኪራዝ፣ ኔማር ትምህርት ቤት እየረፈደብን ነው መሄድ አለብን በፍጥነት አባዬ፣ ያቺ ማነች ከአንተ ጎን ያለችው ሴት? ቱርካን ትባላለች። የታቀፈችው ልጅስ እኔ ነኝ እንዴ? ህፃን ሆኜ ነኝ አይ ኪራስ፣ አንቺ አይደለሽም። እኔ ካልሆንኩ ታዲያ ማን ነች ያቺ ህፃኗ? ኪራስ፣ ይኸውልሽ ወደ ትምህርት ቤት መሄድ አለብን ይረፍድብናል አሁን እኔ። እሺ በቃ አባየሽ። በተመሳሳይ ቱርካን ዳፍኔ ይዛ ወደ ትምህርት ቤትም እያስገባች ከልጇ ጋርም ትሰናበታለች። መልካም ትምህርት የሆነልሽ የእኔ ቆንጆ ልጅ፣ ግቢ በቃ ግቢ ተማሪ፣ ብላ ልጇን ከተሰናበተች በኋላ እየተራመደችም ስትሄድ ኮሪደሩ ላይ እየተቀመጠ አንድ ሕፃን ልጅ ታገኛለች። ህፃኑን በጣም ተረብሾና ተጨንቆ ነበረ። ብቻውንም ይቆዝማል። ቱርካንም ማለፍ አልፈለገችም። እንዴት ነህ አንተ ቆንጆ ልጅ? ቀና ብሎም ቱርካንን ይመለከታታል። በርቀቅ እያለችም አይኑን እየተመለከተች ለማናገር ትሞክራለች። ስም ማን ይባላል? እዛው ክፍል ውስጥ ከመምህሯ ጋር እያወራች ደሪያም ትናገራለች። ይኸው ልሽ እንደዚህ አይነት ነገሮችን ለማስተካከል ጊዜ የለኝም። አሁን የሚያስፈልገውን ነገር አሟላለሁ። መታወቂያውንም ያላችሁትን ነገር አስተካክላለሁ። በዚህ ሳምንት ሁሉ ነገር አስተካክለዋለሁ። መልካም። በቃ መልካም፣ እንደዛ ከሆነ ችግር የለውም። በመጨረሻ ልጁ ጋር እንደደረሰች ደሪያ ስትመለከት ቱርካን የእሷን ልጅ እያጫውተች ነበር። የዚህን ጊዜ ደሪያ ቱርካንና እሷ ከተለያዩ ከረጅም ጊዜ በኋላ ስለተያዩ ከልጇ ጋርም ስለሆነች እየደነገጠች ትመለከታለች። እየተናደደችም ትናገራለች። ኤፌ እያለችም ትጮኻለች። ቱርካንም እንዲሁም ደግሞ ልጇ ደሪያን ሲመለከቱ ቱርካንም ትደነግጣለች። አንድ ጊዜ ልጇን እንዲሁም ደግሞ አንድ ጊዜ ደሪያን እየተመለከተች ቱርካንም ግራ ትጋባለች። በመጨረሻም ደሪያ ኮስተር እያለች ተነስ ከሱ ጋር በፍጥነት ተነስ እናቶ ልበድ ወደ ኒጋና ነግር አልነበረም ከማታውቀው ሰው ጋር በፍጹም እንዳታወራል ላልኩ፣ ምን ነበር ያልኩ? በመጨረሻም ቱርካን ወደ ራሷ ትመለሳለች። ጭንቅላቷን እየወዘወዘች ቱርካን በደሪያም በጣም ታዝንባታለች። እንቧ ቅርር እያለ ቱርካን በመጨረሻ ልጇንና ደሪያን ጥላቸውም ትሄዳለች። ለመምህሯ ልጇን ማስረክባ ደሪያ፣ አንድ ጊዜ ሁለት ደቂቃ ብቻ ተመልሼ እመጣለሁ፣ ልጄን ጠብቂልኝ። እንቧ ቅርር እያለ እየተከፋ ቱርካን ወደ ውጭም ከወጣች በኋላ ደሪያም እየሮጠች ትከተላታለች። ደሪያም እህቴ እህቴ እያለች ሁለቴ ትጠራታለች። ይሁን እና ቱርካን ዞር ብላ ከማየት ተቆጥባ እምቧን እየጠረገች ዝም ብላትም ትሄዳለች። በመጨረሻ ቱርካን ስሜቷን ለማረጋጋት ወደ እናቷ መቃብር ትሄዳለች። መቃብሩ ጋር እንደደረሰች ቱርካን ስቅስቅ ብላ ታለቅሳለች። እማዬ፣ እማዬ እያለች ስታለቅስም፣ በዚህ መሀል ስልክ ይደወላል። የደወለውም ካርታል ነበረ። እያዳመጥኩ ነው ካርታል ዶርጋን የት ነው ያለሽው ምን እያደረግሽ ነው ያለሽው ዳፍኔን ወደ ትምህርት ቤት ወስጃለሁ ነበር ከዛ በኋላ ትንሽ ወክል አድርግ ብዬ ወክ እያደረግኩ ነው ለሰርጋቸውም የሆነ ልብስም ካርታል እየተለካ እየተሰራለት ነው በጣም ጥሩ በቃ ለምንድን ነው ግን የጠየቀኝ ምን የተፈጠረ ነገር አለ አረ በፍጹም ምንም የተፈጠረ ነገር የለም የት እንዳለሽ ማወቅ ስለፈለግኩ ብቻ ነው እንገናኛለን በቃ በሌላ በኩል ሚኔ የልጇን ፎቶ አግኝታለች። የልጇን ፎቶ በእጇም እየዳበሰች ልጇንም ለማግኘት በሰቀቀን ሆና ፎቶውን ትከዝ ብላ እየተመለከተች ነው። በሁለቱም ጉንጯ እንባዋ ይፈሳል። ይህን የተወዳጅ ልጅ ልጅ ኪራዝ ሶመርም ከጎኗ ሆኖ ይመለከታል። ለሚኒም በጣም ያዝንላታል። እንዴት እንዳደገች ተመልከት ሶመር ልጅ፣ እንዴት እንዳደገች አንተን በጣም ትመስላለች፣ አንተን ነው የምትመስለው እያለችን በድጋሚ እያለቀሰች ፎቶውን የምደረቷ ላይ ቅፍት ታደርጋለች። ለልጅ ለልጅ ስል ነው እንደዚህ ሆንኩት። እኔ ለልጅ ስላበድኩ በመጨረሻም ሆስፒታል ውስጥ ተቆለፈብኝ። ይህ ሁሉ ነገር ለልጅ ስል ነው። ይኸው ልሽ ምኔ፣ ከዶክተርሽ ጋር አውርቻለሁ። አንቺ ጥረት ካደረግሽ እና ደግሞ የጤናሽ ሁነታ የሚሻሻል ከሆነ ከኪራዝ ጋር የምትገናኝበትን ነገር አመቻቻለሁ። በአካል ታገኛታለች ልጅሽ በጣም እፈልጋለሁ፣ ልጅ ማግኘት እፈልጋለሁ። ከእህቷ ጋር ነው የምትሆኑ። አሁን ልጅ ኪራስ ከእህቷ ጋር ብቻ አይደለም አይደለችም፣ ነገር ግን የሚማሩበት ትምህርት ቤት አንድ ላይ ነው። እርስ በርሳቸው እህትማማቾች መሆናቸውን አያውቁም። ለኪራስም አልነገርኳትም። ቱርካን እስሽ እያለች ሚኒ ትጠይቃለች። ምን አለች ቱርካን? አላናገርካትም? ቱርካን ሚኒ ይኸውልሽ፣ በጣም ረጅም ጊዜ አልፎናለን ይናሷ በመሀል ብዙ ነገር ተፈጥሯል። እሱ እንኳን ትው ውል የምትናገረው በመላሰ ነው። እዚህ ጋር ያለው ድረት ጋር ያለው ልብ ምንድን ነው የሚለው አሁንም ታፈቅራት ታፈቅራታል። አይደለም ይኸውልሽ፣ ሚኒ ቱርካን ብቸኛ ፍቅረኛ ይነች። እውነትን የሚያገኘውት ከእሷ ብቻ ነው። በዚህ ምድር ላይም ሳፈቅራት የምኖረ እሷን ብቻ ነው። አይደለም ይሄ አምስት ዓመት እድሜ ልኬን በሙሉ ባንገናኝ እንኳን ሳፈቅራት ነው የምኖሩ። መቼም ቢሆን ያንን ልቤ ለሌላ ሰው መስጠት አልችልም። እኔ ሚኔም ደስ እያላት ልጇንም ፎቶዋን በድጋሚ እየዳበሰች በሰቀቀን ትመለከታለች። ውድና የተከበራችሁ ቻናላችን ተከታታዮች የወፍ ጎጆ ድራማ ይቀጥላል። ለቻናሉ አዲስ የሆናችሁ የደወል ምልክቱን በመጫን ሰብስክራይብ በማድረግ የወፍ ጎጆ ድራማን እስከመጨረሻው ድረስ መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ሎላችሁ